እንደምን አላችሁ? እንደምንሰነበታችሁ ጉዞ ወደ አቡነ ሳብሮስ መተ መንግስት። አባታችን ሆይ በሰማይ ምትኖር አቡነ ሳብሮስን የሚጠሉ የሰይጣን የዳብሎስ ልጆች፣ መተትና ጦንቋይን የሚያመልኩ የቤተ ክርስቲያንን ሙዳ የሚገለብጡ እጃቸውን ቄጠማ አይናቸውን ስውር አድርግልን፣ አሜን። እስኪ እንስማቸው። ሲጀምሮ ኦሮሞ አይደሉም አቡነ ሳይሮስ ሲጀምሮ ኦሮሞ አይደሉም፣ በደም ኦሮሞ አይደሉም። እውነት አንዳንዶች ደካሞች፣ አንዳንዶች ሳያውቁ ከኦሮሞ ጋር የሚያያይዙ አሉ። እውነት ፍጹም ስህተት ነው። ይሄ ከው እንጂ የዋሁን የኦሮሞን ህዝብ መጠቀሚያ ለማድረግ መሳሪያ ለማድረግ የሚሮጡ አሉ። አትለኝ ማሊያን የለበሱት ሽፋን ነው የሆነው። እውነት በል እኛ እኮ ቀድሞ ከሳቸው ጋር አብረን ነበር። ታው እንጂ እያጎረሱን ቦሊሶ ድረስ እየሄድን ሙዳይ ገልባጭ እያገለገልን ከበፍቅር የምንዋደድ ነበርን። አቋማቸው ሲቀየር ዘረኛ ሲሆኑ ቤተ ክርስቲያንን ሲጎዱን የተቃወምናቸው አንተ ሙዳይ ገልባጭ። እንዲመረጡ እኛ በምንችለው ከመሳቸው ይመረጡ ሰነል ነበረ። እውነት አብርሃም ይመረጡ እንዳልን ነገር ግን አካሄዳቸው ትክክል ባልሆነበት ሰዓት ማንም ይሁን ማን ከቤተክርስቲያን የሚበልጥ ስለሌለ እንቃወማለን። እናንተ ማናችሁ? ለዚህ ሁሉ ደም መፍሰስ፣ ቤተክርስቲያን መደፈር፣ ለህዝቡ ጥቁር መልበስ ተጠያቂ የሆኑትን ስለመረጣችሁ አሁንም እንቃወማለን። ተው እንጂ አንተ ማነ ላይ ተስፋ እንድንቆርጥ አድርጋችኋል። በህይወት ዘመናችን ተስፋ ገና አንጀት ይቆረጣል። የሙዳይ ገልባጭ ልጅ ገና አንጀት ይቆረጣል። ቤተ ክርስቲያን ሙዳይ ገልባጭ ይሄማ ይሄማ ይሄ ሰውዬ ገብረ ሰዶም ተቃዋሚ ይመስላል እንጂ ራሱ ግብረ ሰዶም አስፋፊ ነው። ብዙ ጊዜ ቀድሞ ሰዎች ሌባ ሌባ ካሉ ራሳቸው ሌባ ናቸው። እስኪ እኚህን ለምን አትቃወምም? አንተ የምታመልካቸው ልቀልቃውንት አባ ሳብሮስ

ይሄ ደባርቅ ያገኘው ትልድ ወደ ስላሞች ትከል ሰው ወደ እነሱ ፋቢላክ ምንም ነገር አናውቅም እንዲሉ ነው ምናደርግ። አይዞን እንግዲህ ይህ ትልድ ነገር ነው። አሁን እሱም እየታደሰ ነው። አዲስ አበባ ላይ ያሉ አዲስ አበባ ላይ ያሉ እንግዲያው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሀሰት ነው ለምን አይሉ ተሰባሰቡ ነገር ያስፈልጋል። አሁን ሰዎችን አሰባስቢ እየጠርኩ ነው። ሰዎችን አሰባስበው ውሸቱን ነው ከስላሞች አልሄድኩም ይበሉ። ወደ ስላሞች ደግሞ ድንገት ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኮት ያለን ልጅ ልከን ካዱ እንላቸዋለን። ስላሞችን ያረጉት እንላቸዋለን በጣም ጥሩ ነው ትልቅ ነው ትልቅ እርዳታ ነው አዎ ብዬ እኮ ነው እና ለአባታችንም እዚሁን ንገሪልኝ እሺ ከዚህ የበለጠም ችግር የለ አዎ በእውነት ለኔ ብቻ እኮ አይደለም ለአባታችንም ችግር ነው እንጂ ለእርስዎ ብቻም አይደለም አዎ እንደ በጣም በጣም በጣም የሚያሳዝን ነገር ነው ያሳዝናል እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉም ሁሉ ሳያወጣው ይቀራም ብለው ነው

ኧረ ደካሞች፣ አንዳንዶች ሳያውቁ ከኦሮሞ ጋር የሚያያይዙ አሉ። ታ እንጂ ስህተት ነው ይሄ። የጓውን የኦሮሞን ህዝብ መጠቀሚያ ለማድረግ፣ መሳሪያ ለማድረግ የሚሮጡ አሉ። አንተ ሙዳ ጋልባ ለበሱት ሽፋን የሆነው። አረ፣ እኛ እኮ ቀድሞ ከሳቸው ጋር አብረን ነበር። እናንተ ማንናችሁ? ፖሊስ ወደ እየሄድን ባንዳው እምረት እያገለገልን ሙዳ ገልባጮች ጮጡ ጦ ከቤተ ክርስቲያን አቋማቸው ሲቀየር ዘረኛ ሲሆኑ ቤተ ክርስቲያንን ሲጎዱን የተቃወምናቸው ታው እንጂ ታቸው ያን እንዲመረጡ እኛ በምንችለው አከመሳቸው ይመረጡ። ሰንደላ ምን አባታቸው አገባቸው ሰነዶች ምርጫ ላይ አባቶች አካሄዳቸው ማታ አካይዳቸው ትክክል ባልሆነበት ሰዓት ማንም ይሁን ማን ከቤተ ክርስቲያን የሚበልጥ ስለሌለ እንቃወማለን እንዲሁ ለዚህ ሁሉ ደም መፍሰስ፣ ቤተ ክርስቲያን መደፈር፣ ለህዝቡ ጥቁር መልበስ ተጠያቂ የሆኑትን ስለመረጣችሁ አሁንም እንቃወማለን። እረ እባክህ፣ በእናንተ ላይ ምን ታመጣለን አድርጋቸኋል። በህይወት ዘመናችን ተስፋ ቆርጠናል። ገና እንጀት ተስፋ ይቆርጣል። ሙዳይ ገልባጭ ቤተ ክርስቲያን ውስጥ ተሰብስቦ ሙዳይ፣ የቤተ ክርስቲያን ሙዳይ የለመዱ ሰርቶ አይበሉ ቤተ ክርስቲያን አባቶች ስለ እየሄዱ ገንዘብ ይዘርፋሉ ያዘርፋሉ። ቤተ ክርስቲያን ከነዚህ ተኩላዎች ነው ነፃ። ሴት ጨረሱ። መስቀል እንደምን አልሽ እህት እያሉ እየቀጠሩ ጳጳሶቹን ሁሉ መደከል የሚያስለምዱት እነዚህ ናቸው። ሌባ ሁሉ ይሄ ይሄማ፣ ግብረ ሰዶም የሚያስፋፋ ነው። አውቆ ነው ግብረ ሰዶማን ልቃወማለሁ ሚል ሉጢ ነገር ነው ያስታውቃል። አባቶችን ማዘዝ ይፈልጋሉ። ከጀርባው ነው ምን አገባችሁ። መንፈስ ቅዱስ የሚመርጠው ከጎጃም ሲሆን ብቻ ነው? ጦንቃውን ሰውዬ ወጥተ ያልተቃወምክ ዘረኛ ባትሆን ኖሮ አቡነ ሳብሮስን ትቃወም ነበረ! ከዚህ በላይ ውርደት ዘረኝነት ይሻላል፣ ዘርን መውደድ ይሻላል፣ ጦንቃይን ማምለክ ይሻላል፣ ሰይጣንን ማምለክ ይሻላል። የትኛው ነው የሚበልጠው ንገረኝ እስኪ አስመሳይ? አሁን ጨልሞባቸዋል። እንኳን ተስፋ መቁረጥ ቀና አንጀት ይቆረጣል። እኛም አንላቀቃችሁም፣ እንታገላችኋለን። ቤተ ቤተክርስቲያን ውስጥ የተደበቃችሁ ተኩላ የቤተክርስቲያን ሙዳይ ገልባጮች